አላማውለድ ምን ያህል እንደው በህክምናው ጉዳቱንም ብታነሳልን። አይ ጉዳት የለውም ምትልም ከሆነ አሁን በኛ በኛ ኮሚኒቲ አሁን ባለው የዓለም ኢቭን የኛን ማህበረሰብ የአዲስ አበባችንን በተለይ አርገን ስናይ ከሰላሳ በፊት ወልዳቸው ጨርሱ ለማለት የማይቻልበት ማህበራዊ ሁኔታ ላይ ነው ያለ ነው። ፋሚሊ ፕላኒንግ አካል አይደለም ይሄ ንግግር። እድሜ በጨመረ ቁጥር የራሱ ነገሮች አሉት። ፊዚዮሎጂክ ኪኞች ይኖራሉ ከአርባ በላይና ከአርባ በታች ብለን እናውራ። ከአርባ በታች መውለዱ እኔ ብዙም ተቃዋሚ አይደለሁም። ከአርባ በላይ ምንድነው አንዳንድ ጊዜ ነንድስ ጀንክሽን ክሮሞዞማል አብኖርማሊቲ የሚባሉ አሉ። ምንድነው የሴል ሲለይ የዘረመላችን በሚለያይበት ጊዜ ሊሰሩ የሚችሉ ስህተቶች አሉ። እነኚህ ስህተቶች የተለያየ የፅንስ ላይ ችግሮችን ያመጣሉ። አንዳንዶቹ ከህይወት ጋር መወለድ የሚችል ይሆናል፣ አንዳንዱ አይችል ይሆናል። ለዚህ ነው በራሱ የሚወርዱ ውርጃ እድሜ በጨመረ ቁጥር ይጨምራል። ማለት ከሁለት ወር በፊት የፅንስ መጨናገፍ እድሜ የገፉ እናቶች ላይ ይጨምራል። ከወጣቶቹ ይልቅ ጤነኛ ያልሆነ ልጅ የመውለድ እድልም በመጠኑ ይጨምራል። ያንን ስን ግን ለምሳሌ ክሮሞዞማል አብኖርማሊቲ ያለው ልጅ መውለድ ከአንድ እስከ ሁለት በአንድ ሺህ የነበረው ከ29 ዓመት በታች ከ42 ዓመት በላይ ሲሆን ፎር ይሆናል ከሀያ አራት ልጅ አንድ ልጅ ይሆናል። ያ ማለት ስቲል ሀያ ሦስቱ ልጅ ጤነኛ ነው። ግን ያ አንዱ ሲመጣ ማህበረሰብን ይረብሻል፣ ቤተሰብን ይረብሻል፣ ብዙ ብዙ ነገር ይረብሻል። ያ ማለት ግን የታችኛው በሙሉ ከዚህ አደጋ ምንም የለበትም፣ የላይኛው በሙሉ ለዚህ አደጋ የተጋለጠ ነው ማለት ግን አይደለም። እኔ አሁን ፐርሰናሊ የላይፍ ሰርከምስታንስ ይወስነዋል ነው አንድ ሴት በአርባ ሁለት ዓመቷ አግብታ አይ አርባ ሁለት ስለሆነች አትውለጅ ማለት እና አምስት ልጆች ያሏት ሴት በአርባ ሁለት ዓመቷ ልድገም ስትል የምንመልሰጣቸው ምክር የተለያየ ይሆናል። እንደዚህ ፐርሰናላይዝድ መታየት አለበት። ይሄ ከጽንስ ጋር በተያያዘ ያለው ነው። ከእናት ጋር በተያያዘ ያለውን ግን በሁለት መልኩ ማየት ያስፈልጋል አንደኛው ክሮኖሎጂክ ኤጅ ነው። ሁለተኛው ፊዚዮሎጂክ ኤጅ ነው። ክሮኖሎጂክ ኤጅ ማለት ቁጥሩ ነው። አንድ ሴት አርባ ሁለት ነች። ሌላኛዋ ደግሞ አርባሁለት ሆና የሰላሳ አምስት ዓመት ሄልዝ ስታተስ ሊኖራት ይችላል ለምሳሌ ደምግፊቷ በጣም ጥሩ የሆነ ስኳሯ ጥሩ የሆነ አቶ የምን ዲዚዝ የሌላት ምናምን ከሆነ አርባ መሆኗ ምንም ሌላ እሷ ላይ ምንም ሌላ ጫና ላይ ኖረው ይችላል። ወራዝ ደግሞ በሰላሳ ዓመቷ ሃይፐርቴንሲቭ የሆነች ዲያቤቲክ የሆነች ኦቢስ የሆነች ስሞኪንግ ሌዲ የሆነች ሴደንተሪ የሆነች ደግሞ ፕራክቲካሊ ክሮኖሎጂ ጅዋ ሰላሳ ውስጥ ቢሆን ፊዚዮሎጂ ጅዋ ግን አርባ ምናም ሊሆን ይችላል። የእናትን ጤና በተመለከተ ከእርግዝና ጋር ያለው ሪሊ ክሮኖሎጂ ጅ ሳይሆን ፊዚዮሎጂ ጅ የበለጠ ማተር ያደርጋል። ከአርባ በላይ ሆነ አንዲት ሴት ከዚህ በፊት ልጅ ባይኖራት እና አሁን ፈልጋ በጣም ብትመጣ የተለየ የሚደረግላት ድጋፍ ማንሳት እንችላለን? አዎ፣ አለ አለ መደረግም አለበት። ይሄ ስታንዳርድ ኦፍ ኬር እየሆነ የመጣ ነገር ነው። የመጀመሪያ ነገር በበቂ ሁኔታ ከእርግዝናው በፊት ሰፕሊመንቶች እንድትወስድ ማድረግ ነው። ፕሪፕሬግናንሲ ሰፕሊመንቶች፣ ፕሪፕሬግናንሲ ኬር እንዲኖራት ማድረግ፣ ያሉ ችግሮች ካሉ መጀመሪያ መፍታት ነው። ሁለተኛው ከተረገዘ በኋላ በጣም በየጊዜው የልጅን ጤና ስክሪን ማድረግ ያስፈልጋል። በተለይ ኮመን ለሆኑት የልጅ ችግሮች ለምሳሌ ኒውራል ቲዩብ ዲፌክት ይኖር አይኖር የሚታይባቸው ጊዜዎች አሉ። አሁን ፕሪናታል ስክሪኒንግ አለ፣ በደም የሚሰሩ በአልትራሳውንድ የሚሰሩ እነሱም በስነስርዓት ማለፍ ይኖርባቸዋልና ፕሮብሌም ካለ በጊዜ ማቋረጥ የሚቻልበትን ጊዜ ለማስተካከል ያ ነገር ያስፈልጋል። እነኚህ ከዚህ በፊት ተመሳሳይ የጤና ችግር ያለው ልጅ የወለዱ ከሆነ ከአርባ በላይ ከሆኑ የተደጋጋሚ ውርጃ የሚያስቸግራቸው የነበሩ ሴቶች ሲያረግዙ የምናደርጋቸው ስታንዳርድ ኦፍ ኬር አሉ፣ ለየት ያሉና ፕሪናታል ስክሪኒንግ ያለው ማለት ነው። እነሱን ማግኘት አለባቸው። እዚህ አጋጣሚ ዶክተር፣ እንደው በስራ ልምድህ በስራ አጋጣሚ እንደዚህ አይነት ሌት ለመውለድ ልጅ ፈልገው መጥተውና ወይ የተደሰትክበት አጋጣሚ ሊሆን ይችላል እሱን ብታጋር፣ ስም ስለማናነስ ቅድም አንስቼልሽ ነበር። አንድ ክሊያንት ነበረችኝና፣ ሃይ ክላስ ወመን ሃይ ክላስ ስል በጆባ በምናምን በትምህርቷ አካደሚካሊ አቺቭ ያደረገች ነች። እና ሌት ነበር ያገባቸው እና እኔ ጋር ስትመጣ አግብታ አርባ ሁለት በላይ ነች። እና ሰፖርት አረግናት ሽጋት ፕሬግናንት ከዚህ በፊትም የጤና ችግር ስላልነበራት የመጀመሪያውን ለማርገዝ ብዙም አልተቸገረችም። ጸነሰች። ከወለደች በኋላ ሳስበው ምናልባትም ሌላ እርግዝና ሌላ ጊዜ መጠበቅ ጥሩ አይሆንም ብለን ተነጋግርንና ማጥባቷን ቆም አድርጋ ምናልባትም እንደገና ለማርገዝ እንድትሞክር ምናምን ወሰንን በጋራ ከዛ ተሳካላት ፕራክቲካሊ የመጀመሪያ ልጇ ልደት አካባቢ ነው ሁለተኛ ልጅ የተወለደውና የገረመኝ ግን ያንን ማድረጋችን ጥሩ የሆነው ሁለተኛውን ከወለደች በኋላ ይራበዋል በጣም በዛው ነው ሜኖፖዝ ውስጥ የገባቸው። አጥፋታ ሲጨርስ፣ እሺ ሜኖፖዝ ስንለካ ሆርሞኗን ሜኖፖዝ አድሬንጅ ውስጥ ነው ያለው ብለን ለምንድን ነው የቀረው? ብዙ ጊዜ በአንድ ልጅ ትቀር ነበር። ሆፕፉሊ ያን ውሳኔ መውሰናችን ጥሩ ነበር ብዬ አስባለሁ። ስለዚህ ማንም ሰው በተለያየ አጋጣሚ ሌት ቢሆን እና ልጅ ቢፈልግ መፍትሄ አለ ማለት ይቻላል። ዋናው ነገር ሌት ባይሆን ጥሩ ነው። ባይ ዘ ወይ አንዳንዴ የኛ አሁን እያስተዋል ያለ ነው መቀየር ያለበት ምዕራብ ዓለም እያደረጉት የነበሩትን ቀደም ብለው ኬሪየር እና ሪፕሮዳክቲቭ ላይ አብሮ መሄድ ይችላል። አሁን አንዳንድ ሴቶቻችን በቃ ትምህርት ነው ፔችዴን እንደዚህ እስከሆን ይህን ነገር አቺቭ እስካረግ ና ብለው ከዛ ተመልሰው ሲመጡ ላይፍ ትርጉም አይኖረም። ላይፍ ፋሚሊ ላይፍ ነው። የኢንዲቪጅዋል ሰክሰስ ብቻውን ሰው ሀፕ አያደርግም። ተመልሰው መጥተ ብዙዎቹ ሪግሬት ሲያደርጉ ያለው እኳ ሴቶኛ አላውቅም፣ ግን ሴቶቹ ሪግሬት ሲያደርገው ያለው እና ጥሩ የሚሆነው ፋሚሊ ላይፍ እና ኬሪየርን አብሮ ማስኬድ ይቻላል። ብዙ ሀገሮች ያደርጉታል። ኦፍኮርስ የኛ ሀገር አስጨናቂ ነው፣ ሁለቱን አብሮ ለማስኬድ አስጨናቂ ሊሆን ይችላል የኛ ሀገር ኢኮኖሚው፣ ሶሻል ስትራክቸራችን ምናምን። ግን አንዱ መታሰብ ያለበት ማንኛውም ሴ ማንኛውም ሰው ሪፕሮዳክቲቭ ላይፍን በስነ በስነስርዓት ማሰብ ይኖርበታል። ያለሱ ላይፍ ሰክሰስፉል ነው ብለን ለማሰብ ለእኛ ኮሚኒቲ ከባድ ነው፣ ምክንያቱም ሁሉም እኔ አልፈልግም የሚሉትም አፍተር ሌት ኤጅ አምጣ ብሎ ወጥረው ሲይዙ ነው የምናየው። እኛ ካለፈ በኋላ አካባቢ አካባቢ ለምሳሌ ዌዘር ኮንዲሽን ሊሆን ይችላል። ቀዝቃዛ አካባቢ የምትኖር ሴት አለች፣ ሞቃት አካባቢ የምትኖር ሴት አለች። እና የእነሱ ቀድሞ የማረጥ ዘግቶ የማረጥ የሚለውን እና አሁን የተነሳውን ጥያቄ ኤንቫይሮንመንታል ለውጦች ከአካባቢ አካባቢ በጣም ኖዝዘ ለረጅም ዓመት የተጠና ነው ማለት በቂ ዳታ ያለበት የህክምና ዘርፍ ነው እና ዋና የሜኖፖል የማረጫን ዕድሜ የሚወስነው ኢቨን ከምግብና ከኑሮ ስታንዳርድን በላይ ጀነቲክስ ነው፣ ማለት ዘረመላችን ነው። ኦፍኮርስ የኑሮ ስታንዳርድ በመጠኑ ይኖረዋል። ከሱ ውጭ ግን በራሳችን ህይወት ውስጥ ሆኖ የማረጫን ዕድሜ ሊያሳጥረው የሚችል ተብሎ ከሚታሰቡ ዋናዎቹ ምክንያቶች ምንም አለመውለድ እና ሲጋራ ማጨስ ናቸው። ከነኚህ ውጭ ያሉት ብዙም አፌክት አያደረጉም። ሌሎቹ እነኚህ ቅድም እንደነገርኩ የታወቀ ምክንያት የሚባሉ የማረጥ ምክንያቶች ከሰርጀሪ በኋላ፣ ከኬሞቴራፒ በኋላ ምናምን ያሉትን አስወጥተን ማለት ነው እነኚህ ናቸው። የቀዝቃዛ ሀገር ቴምፕሬት ምናምን ትሮፒካል ያለ ነው የማረጫ እድሜ ከሱ ይልቅ በሬስ እና በጀነቲክስ ነው አፌክትድ የሚሆነው ማረጥ ሌላው ነገሩ ቀስ እያለ የሚሆን ፕሮሰስ ነው። አንድ ጊዜ ቅድም እንዳልኩት በፊሽ ጋር የሚቆም አይደለም። የቅድመ ማረጥ ለውጦችን አንዳንዶቹ ኢቨን ለአስር ዓመት ሊያሳልፉ ይችላሉ። ከማረጥ በፊት አንዳንዶቹ በሶስት በአራት ዓመት ውስጥ ሊጠነቀቅ ይችላል። የቅድመ ማረጥ ለውጦች እንዳልኩት አንዳንዶቹ ፍላሽን፣ ሆት ፍላሽ፣ ሙድ ቼንጆች፣ ኢሪተቢሊቲ ምናምን የሚኖሩት ለሶስት ለአራት ዓመት ቆይተው ከዛ የወር አበባ ይቆማል። ከቆመ በኋላ ለአንድ ዓመት ለሁለት ዓመት ይሄዳል፣ አንዳንዶቹ እስከ ሶስት ዓመት ይሄዳል። ኦፍኮርስ ይጠፋል። ይሄ ያለ ትሪትመንት ነው የምነግርሽ፣ ተፈጥሯዊ በሆነ መልኩ ሲሄዱ ማለት ነው። ማከሙ ይህንን የማረጥን ሂደቶች እነኝህን ጊዜውን ባያሳጥረው፣ በዛ ጊዜ ውስጥ በጥሩ ሁኔታ እንዲኖሩ ማድረግ ይችላል። የሜኖፖዛል ኤጅ የሚባለው እንደየሀገሩ፣ የኛ አቨሬጅ፣ የኛ አካባቢ የኛ ሀገር አርባ ስምንት አካባቢ ይመስለኛል ያየኋቸው ዳታዎች ግን እንግዲህ ዓለም አቀፍ የሚሉት 51 ይላሉ። አንዳንድ ቦታዎች አርባ አምስት ይላሉ። አንዳንድ ጽሑፎች ከተለያየ ሀገር የሚመጡ የኛ ሀገር 49 ይላሉ። ግን ከ48 እስከ 52 ባለው ነው አብዛኛው። አንዳንዴ እስከ 55 የሚሄዱ ሴቶች አሉ። የወር አበባ እያዩ አረጠች አይባልም። ማረጥ ቅድም እንደነገርኮች ሪትሮስፔክቲቭ ዳያግኖስ ነው ወደኋላ ሄደች ነው አርጣለች፣ የምንለው አንድ ሴት የወራባ የመጨረሻውን የወራባ ካየች ከአስራ ሁለት ወር በኋላ የወራባ ካላየች ነው ሜኖፖዝ ውስጥ ነች የምንለው። ስለዚህ የወራባን የመጨረሻውን እንዳየችው የሚቀጥለው አስራ ሁለት ወር አለመምጣቱ ስለማናውቅ ሜኖፖዝ ነች አለን። ሜኖፖዝ ነች ምንለ ወደኋላ ሄደን ነው። አንዳንድ ጊዜ በኬሚካሊ የኤፍ ኤስ ኤች ለክተን ገና በአንድ ወሯ አርባ ምናምን ከሆነና በጣም ከፍ ካለ ከአርባ በላይ ከሆነ አሁን ሜኖፖዝ ነው ምን ይችላል፣ በኬሚካል ዴፊኒሽን ማለት ነው። ግን ክሊኒካሊ አስራ ሁለት ወር ያለ ወር አባ ስትቆይ ነው አንድ እናት ሜኖፖዝ የሚባለው። የመጨረሻ ጥያቄ፣ አንዳንዴ እንደ ስድብ በተለይ በኛ ማህበረሰብ እንደ ስድብ ይጠቀሙበታል ያረጠች ሴት እኮ ናት ይባላል። እና ይህ አመለካከት እንደው በሕክምናው በእናንተ ሙያ እንዴት ይታያል አንዱ ሁለተኛው ደግሞ ከዚህ ጋር ተያይዞ ይታወቃል እንዴ ሰው ማረጡ? በውጭ እይታ አንድ ሴት እንደዛ ለማለት የሚታይ ነገር አለው? በዚ ስድብ ላልሽው እንዴት ነው ስምም። አንዳንዴ ጮክ ብለሽ ካልሽው ስድብ ይሆናል። ሁሉም ሰው የሚያልፍበት ነገር ነው። አንድ ሰው ትልቅ እድሜ ከእድሜው በጣም ከፍ ያለች ነው ያገባው ምናምን ሲባል ድሮ እንደ ማህበረሰቡ ማለት ነው። ደግሞ የቀዘቀዘ ሽንታ የቀዘቀዘ ያረጠች ሴት ነው ምናምን ሲባል ሰማለሁ። ግን ከዚህ ባዮሎጂክሊ ካለው ጋር ምንም ሊያገናኘው የምችለው ነገር አይደለም። ኦፍኮርስ አንድ ሴት ያረጠች ሴት ሲያገባ ኤክስፔክት ማድረግ ያለበት ነገር ልጅ ሊያገኝ አይችልም ማለት ነው። ከውጭ ይታያለው ሴት ነው የሰው ልጅ እድሜ ይገመታሉ ከውጭ እድሜ ከተገመተ ማረጥም ይገመታል። ከዛ ውጪ የተለየ እንደዚህ የሚቀየር ነገር የለም። ግን ሰውን እድሜውን መገመት እንደሚቻለው የወንድንም እድሜ መገመት እንደሚቻለው የሴትንም እድሜ መገመት እንደሚቻለው አንዳንድ ሰውም ከእድሜው በላይ ትልቅ ሊመስል ይችላል። አንዳንድ ሰው ደግሞ እድሜው ትልቅ ሆኖ ወጣትም ሊመስል ይችላል። ግን ያው ቆጣሪ ቆጣሪ ነው ይቆጥራል። እውነት ነው። በጣም አመሰግናለሁ። በእኔ በኩል መነሳት ያለባቸውን ጥያቄዎች አንስቻለሁ ብዬ አስባለሁ። እና አንተ ደግሞ በዚሁ አጋጣሚ ከእርሱ ጋር አያይዘ ይሄን ብል ብትል ማረጥ፣ አሁን የሚደርሱ ሰዎች የታደሉ ናቸው። ብዙ ሰዎች የማረጥ እድሜ ሳይደርሱ ያልፋሉ። ከማረጥ በኋላ ደግሞ ያለውን ህይወት የሚጥም ማድረግ ይቻላል በሁሉም አቅጣጫ። የላይፍ ሾ ተመልካቾች የዛሬው ፕሮግራማችን ጥሩ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። ከዶክተር አለማየሁ ጋር የነበረን ቆይታ ይሄን ይመስል ነበረ። ስትከታተሉን አብራችሁን ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የላይፍ ሾ ቤተሰብ ሁኑ። ጤና ይስጥልን።